ዴብ አደይን ሳማት። አደይ የደብን ፍቅር ተቀበለችው። ሰላም ውድና የተወደዳችው የአደይ ድራማ ተከታታዩ፣ ሰላም ሁላችሁንም፣ በያላችሁ በሰላማችሁ ብዝት ይበልልኝ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ እያልኩኝ እነሆ ዛሬ አብረን እንቆያለን። አሳፈራት ኮ አዴይ በጣም ፈሪና የቤት ሰራተኛ ከመሆኗም አንጻር ለፍቅር ደግሞ ገና አዲስ ፍቅር ጀማሪ ናት ማለት ነው። አዴይን አሽኮረመ ማስደብ ማለት ነው። ለምሳሌ ተጠራው የሄደች ነበርና እንዳጋጣሚ ልብሱን እየቀየረ ነበርና፣ ደብ ድንገት ልብሱን እየቀየረ አደይ ግብት ትላለች። የአዴይ ድንጋጤ እንዳለ ሆኖ ደግሞ የደብ መልስ ደግሞ የሚገርም ነበር። ቤተሰብ ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዳትረሱ ማለት ነው ላስታውሳችሁ፣ ምናም ብዬ ነው በመሀል ማለት ነው። እና ደብ ደግሞ ማለት ነው አደይን ተሽኮር ምመች ነው ምናም ብሎ ጠየቃት። ያው የፍቅር ጥያቄ ላደይ አቅርቦላታልና አደይም ደግሞ አሳብና አስባበትና ደብን ፍቅሩን ተቀብለዋለች ማለት ነው ቤተሰብ ለምለምና አደይ ደግሞ በጣም ደስ የሚል ጥምረት፣ አንድ ላይ ስራ ሊሰሩ ኤላ የለምለም ፍቅረኛ ለደብ ነግሮት ነበር። ና ደብ ደግሞ አደይን ስለሚያፈቅራት የአደይ ፍቅረኛ ስለሆነ ለምለም አብራት እያገዘቻት አብረው እንዲሆኑ ና ጥሩ ጊዜ እንዲያሳልፉ አመቻችቶላቸው ደስ ብሏቸዋልን። እንደዛም ሆኖ ግን ያው ለምለም በጣም ተከፍታለች። በጣም አዝናለች። ስንት አመት ሙሉ ስትጠብቀው የነበረ ፍቅረኛዋ ጥሏት ሊሄድ ነው። ከዚህ በፊት ብዙ አመት ጠብቀው ሰባት አመት ምናምን ተጠባብቀው ነበር ና ድጋሚ መጥቶ በአጋጣሚ አግኝተው አሁን ደግሞ በአጋጣሚ ጥሏት ሊሄድ ነው። ይሄ ደግሞ የሚሆነው የኤላ ቤተሰቦች እዛ ሀገር እንዲመጣ ይፈልጋሉ ና እንዲሁም ደግሞ ሌላ ሚስት ሊድሩት ይፈልጋሉ ና በዚህ ምክንያት ደግሞ ሊሊ ወይም ደግሞ ለምለም ልቧ ተሰበረ ማለት ነው። ቤተሰብ ኦ እዚህ ጋ ደግሞ ኪንግና ዳይመንድ ደግሞ ያው አደይን የሚያፈቅራት በነገራችን የአደይ አፍቃሪዎች በጣም በዙ፣ ለቁጥር ለስፍር ራሱ በጣም እየተቸገርን ነው ማለት ነው እና አደይን አይኗን ካላየሁ ማየት ማደር አልችልም፣ ወይ ደግሞ ጭቅጭቋ አናፍቆኛል፣ በቃ ሁሉ ነገሯ አናፍቃኛል ብሎ ኪንግ እና ዳይመንድ ወደ አዴይ ጋ እየሄዱ አይ አዴይን ደግሞ መንገድ ላይ ይዘዋት በግድ ከነሱ ጋር ትንሽ እንድትቆይና ከነሱ ጋር ትንሽ የሆነ ነገር እንድታሳልፍ ምናምን ጠይቀዋን ነበር። ና ቤተሰብ ደግሞ አዴ ደግሞ ለዚህ አይነት ነገር ደግሞ በቃ ክብሯን ስለምጠብቅ እዚህ አይነት ቦታ ደግሞ አልገኝም ምናምን ብላ ስታቸው እየሄደች ነበርና ኪንግ ደግሞ አዴን እጇን ያዝ አደረጋት እና ያው ታውቃላችሁ፣ እንግዲህ ሴት ልጅ በጉልበት አይሆንም በጸባይ ከሆነ እንጂ እና ምን ታደርጋለች፣ አዴ ደግሞ በጥፊል ትለው ነበረ። ያው ትታው በቃ አጠገቤ እንዳደርሱ ብላታችሁ ሄደች። ኦ፣ እዚህ ጋ ደግሞ የማይታሰብ ያልታሰበ ነገር መጣ። ምንድን ነው? ወይኔ፣ ኤላ ምን እያደረገ ነው? ኤላ ከሌላ ሰው ጋር በጣም ነው የሚያስደነግጠው፣ ቤተሰብ ማለት ነው። አደይና አደብ ደግሞ እዚህ ጋ እያልታሰበ የማያስቡት ነገር ፊት ለፊታቸው የሆነ ነገር ነው የወረደባቸው ያክል የተሰማቸው፣ በጣም ደንግጠዋል ማለት ነው። እዚህ ጋር በጣም ነው የደነገጡት። ይህ ደግሞ የሚሆነው ኤላ ሊሄድ ነው ማለት ነው። ብዙ አትጓጉ ማለት ነው። ኤላ ለምለም እንትቷት እንግዲህ ሊሄድ ነው ማለት ነው። ኤላ እንግዲህ መልካም ጉዞ እንመኝልሃለን። ግን ለፍቅር መስዋዕትነት ከፍለህ የሰባት አመት ፍቅረኛህን እንትን ብልሃት ትርኢት ብታደርጋት ብትቀር ደስ ይለን ነበር ማለት ነው። እዚህ ጋር ደግሞ ደስ የሚለው ነገር ማለት ነው ቤተሰብ አደይ እና ሊሊ ስራ አንድ ላይ እንደሚሰሩ እየተፈራረሙ ያኔ አሰሪዋ ደብ እንደሆነ ለፍቅር እየነገሯን ነበር። ፍቅር አበደች ጨለለች። ሁለተኛ ለምለምን ማየት አልፈልግም ውጭሌ ከቤቴ ምናምን እያለች ነው። እንግዲህ ደግሞ ደብ ሁለት አይነት አማራጭ ሰጥቷታል። አንደኛ አደይን እጇን ያቃጠል ሽሆን ለእናትሽ ልናገር ወይስ እዚህ ይሰራሉ የሚል ጥያቄ አቅርቦላታልና። በጥያቄው ደግሞ ተስማምታ ተስማምታ ለምለምና አደይ አንድ ላይ እንዲሰሩ ወደ ክፍሏ እየተናደደች እያበደች ወደ ክፍሏ እያመራችሁ ነው ማለት ነው። እንዲሁም ደግሞ ደብ ካሁን በኋላ ለምለም ዝ ቤት ነው የምትቆየው ና ዝ ቤት ነው ስራ የምሰሪበትን ደሞዝሽን ኔን የሚከፍል ሲላት በጣም ደስ ብሏታል፣ ለምለም ማለት ነው ቤተሰብ ከዛ በመቀጠል ደግሞ የለምለም ተቀናቃኝ አንዷ ሁለት አፍቃሪ ማለት ነው። እና ሊዱ ሊዱ ደግሞ እንደምናውቃት ቀበጥና ቅብጥ ያለችልናት የቤቱ ልጅ ቀበጥ ማለት ነው። እና ሊዲያ ደግሞ ኤላን ታፈቅረዋለች። ኤላ ደግሞ የሊሊ ብቻ ነው ማለት ነው። እና ኤላን የራሷ ለማድረግ ማታደርገው የማትቆፍረው ነገር የለም። ሊሊ በጣም ነው የምጠላት። ለምለም ደግሞ በዛው ልክ ክብሯን ታስጠብቃለች፣ እና የልክ የልኳን ንግራት አለች ቤተሰብ ማለት ነው። ፍቅሯን አሳልፋ አልሰጠችም። ሊሊ ማለት ነው። ቤተሰብ ማለት ነው። ባይ መልካም ቆይታ